ሔርሜላን የላካት አብረሽ ነው ተብሏል። ጋይስ አብረሽ ነው የምትችሉት እንግዲህ፣ አንዳንድ ነገሮች ትላንትና በሰራው ቪዲዮ ማለት ነው፣ ቅሬ ቅር ያላችሁ አላችሁ። ያው እኔ በነገራችን ላይ አልሳደብም፣ አስተያየት ነው ባየው፣ ነው አስተያየት የሚሰጠው ሲቀጥል ደግሞ እኔ ለማንም ጥላቻ የለብኝም። ከአንድ ዓመት በፊት ስለ ሩታ ስሰራ የነበረ ቪዲዮ ገብታችሁ፣ ይኸው አዳዲስ የመጣችሁ እኔ ሩታ ወደ መስመር እንደ በፊቱ ስረ ስርዓት እንድትይዝ ነው አስተያየት የሚሰጠው እንጂ ጥላቻ የለብኝም። ጥላቻና አስተያየት ላይታችወቁ ማለት ነው። አንቺ ላይ ቢደርስብሽ ይሄ ነገር የምትሉም አላችሁ። ላይ ከታርጉላትም ያላችሁ አላችሁ። አቤት ክፋታችን እኮ ጥግ እኮ ነው። እንደ ክፋታችን ቢሆንማ እች ምድር እኮ ጌት ጋይዝ እች ምድር አትበቃንም አው አትበቃንም። እንደ ክፋታችን ቢሆን ማለት ነው። ስቀጥል ደግሞ እኔ በዩቱብ አልተዳደርም። አንዴ ነው ከፈለኝ የማውቀው፣ ከዛ በዘለል ባለፈው ራሱ አላቅም። ኢሜል ላይ ስለ ሜሴጅ ስለማይመጣልኝ አላቅም፣ ግን እንዳስተላለፈ ነው የሚያሳየኝ ዩቱብ ላይ ሳይ ማለት ነው። ይግባ ይግባ አላቅም። የራሴ አካውንት ሰላይ ስለሆነ የመዳም ቅመም ነኝ እኔ። ኮንትራት ቤት ነኝ የምሰራው በዩቱብ ተደራ ምንድን ነው አልተዳደርም። ሌላችሁ ፈልጌ ነው ሲቀጥል እንዲታቁ የሚፈልጉ የሩታ ጥላች አይለብኝም። ሰላም ውድ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ አለው? እግዚአብሔር ይመስገን። ይህ ቪዲዮ ከወደዳችሁ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። ጥሩ ጥሩ አስተያየትም እየሰጣችሁኝ አላችሁ፣ በጥያቄ መልክም እየጠየቃችሁኝም አላችሁ። ለእናንተ ደግሞ በስነስርዓት እመልስላችኋለሁ። ለጋጠወጥ ግን ቦታ የለኝም። በጣም ነው የምንቃችሁ አስጠያፊ ከሴት ልጅ የማይጠበቅ የምታወሩ የምትጽፉ እናንተ የዛ ቦታ ስለሆናችሁ እኔ ደግሞ አይመለከተኝም፣ ያ ስለማይመጥነኝ እኔ ስላልሆንኩ አልናደድም፣ ምንም አይመስለኝም፣ ቦታም አልሰጣችሁም። በነገራችን ላይ እንደናኳችሁ ቁጠሩ። አስጠያፊ ስድብ የተሳደባችሁ ጨዋ፣ ደግሞ ሮታ ጀግና ስትሉ የጻፋችሁም አላችሁ። የራሳችሁን የደገፋችሁ ማለት ነው። ሲቀጥል ደግሞ እኔ ሩታ ጥላቻ የለብኝም፣ እግዚአብሔር ምስክሬን፣ ጥላቻ የለብኝም። ጥላቻ ቢኖርኝ በደስታው ሰዓት ማለት ነው እንኳን ደሳለሽ፣ እንኳን ለዚህ አበቃሽ፣ እንኳን ማረማሪችሽ አልላትም። ጥላቻ ቢኖረኝ ጭንቅላ ስለሌላችሁ ማለት ነው። ሲቀጥል ደግሞ ሔርሜላ ተናግሬያለሁ እኮ በነገራችን ለሔርሜላ የተናገርኩት ቤተሰባ ቤት መሄድ አልነበረብሽም ይሄ አልነበረብሽም። ሲቀጥል ደግሞ ሮተን የተናገርኳት ከምጮው በስረ ስርዓት ነገሩን እንደ ተማሬ፣ አይ አንደኛ ክፍለ ዘመን ከሆነ ውስጥ ነው ያለ። ጋይስ ምን ሆናችሁ ነው? እንደ ተማሬ ሰው ቁጭ ብላ መነጋገር ሲጭጭዋት፣ ምን አስመጣው? አለኔ ሴት የለኝም፣ አለኔ ተደባዳቢ የለኝም። ምን አስመጣው ገባች ጉራ? ምን አመጣው? የትኛው ቤት ገነባች? እስቲ በጉራ እስቲ ንገሩኝ እስቲ በቃ ከበፊቱ እንደዚህ አርግሻሉ፣ እንደዚህ አርግሻሉ ማንዶን ያሳሻሉ። ይሄ ነው አይደለ? ምን አመጣች እስቲ ንገሩኝ። እኔ እኮ ትዳሯ በስርዓት ተረጋግታ እንደ ሴት ልጅ ብታወራ ምሽግራሉ። አዎ፣ ሔርሜላ የቤተሰባ ቤት መሄድ አልነበረባትም። ንግግሯ ግን መቶ ፐርሰንት ንግግር ትችልበታለች። የተናገረችው የተናገረች እያንዳንዱ ትክክል ናት። ስቀጥል ደግሞ ሔርሜላ የሄደችው ማለት ነው፣ አብረሽ የላካት አይመስለኝም። ከላካትም አናውቅም እሱ እውነታ ፈጣሪ ነው የሚያውቀው። አደለ ሔርሜላ ሄደችው በእኔ ምክንያት ለምን ትጣላልሽ? እኔ ወርቅ አልገዛውልሽም። እኔን አታሳብቢ፣ የእኔ ስም አታነሽ። የማትፈልጊ ከሆነ ታዩ ነው አለችው። ምን እንዳለ ታውቃላችሁ? በጭወት ወይም ደግሞ በጉራ ወይም ደግሞ በሌ ቤት ስትገነቢ አላየሽም፣ ስታፈርሽ ብቻ ነው አለች ሔርሜላ። ትልቅ ፖይንት ያለው ይሄ ነው ገባችሁ? የተማሪች ስለሆን ንግግር ስለሚችል ሩታ ደግሞ ከጭዋት ኝኝኝ ከማለት ምንም ያመጣቸው ነገር የለም። እያየነድ እንዴ ሲጀምር አብረሽ በዚህ ሰዓት እሷን ለማስደሰት ደፋ ቀና ያላታን ነበረ። ለምን አትረጅም? ማመን ያለብሽ የሰው ወሬ ሳይሆን ባልሽ ነው። ነው ይኔ ያስታይት እንጂ እኮ ጥላቻ ቢኖር እኮ ይሰድባታሉ ጋይዝ። እንዲምን ሆናችሁ ነው? እኔ ሴት ልጅ አይደለኝ? እሷ ላይ እንዲደርስ እንዲደርስ ማለት እኔ ላይ እንዲደርስ የማልፈልጉ እሷ ላይ እንዲደርስ አልፈልግም። ገባችሁ? ሰሞኑ እኮ በስፋ ምክንያት ነው የተሰደብኩት። የአብረሽ ደጋፎች ትንሽ አሉ ማለት ሁሉም አይደለም፣ ጨዋ አሉ፣ ሰው የሚረዱ አሉ። አብረሽ ሰሞኑን እኮ ከሔርሜላ ጋር ቪዲዮ ምናምን ሲሰራ ምናምን እዱዋ ሲጠይቅ እንደዛ ሲለጣጣፍ ተናግሬው ነበር። አንተ ከ ሩታ ጋር ማስተካከል የምትፈልግ ከሆነ ሔርሜላ ከዮቲክ ወታለች ለምን ትሄዳለ? ብዬ ተናግሬ ያልነበረ እንደ ይሄ ማለት ደግሞ የእነሱን አንድነት ስለሚፈልግ ማለት ነው። አንቺ ላይ ቢደርስሽ ብደርስብሽ ይሄ ነገር ያላችሁ ማለት ነው። እኔ ራሴ የሚያስከብር ያለብኝ እኔ ነኝ፣ ማንም አይደለም። ትዳሬን መጠበቅ ያለብኝ እኔና እኔ ነኝ፣ ማንም ሊጠብቅልኝ አይችልም። ስጀምር ከበጀመራ ታዝባችሁ ከሆነ በሔርሜላ በሩታ እና በአብረሽ ዙሪያ ያሉት የሚያቦኩ ነው እንጂ ያስተካከሉላት ሰው የለም። አደለ ሩታውን ወልዳ እኮ ቤተሰብ ጋር ስለሆነች ነው ብዙ ሰው ይራቁ። ወንድሞቼ ነው ያላችሁ እኮ ነው ሲያቦኩላት የነበረው ትዳሯን። አደለ ዛሬ አሉ ከንት ሷጎን ይሄ እኮ ነው ፖይንቱ። ለምን የሰው ወሬ ትሰማለሽ ነው? ነገሮቹን ለምን ትበላለሽ? ነገረኛ ሴት ለምን ትሆናለሽ? አብረሽን ተረጅ ነው እንጂ እኮ ምንም ነገር አይደለም። ሲቀጥል ደግሞ ሌላ ሴት ስትመጣ ብቻ ምን ያንጫጫታል፣ ስላብረሽ አብረሽ ማለት ነው። እሱ እኮ በስረ ስርዓት ትዳሩ ፈልጎ ሳን ፈልጎ ሲመጣ በስረ ስርዓት አታውራም፣ ክብር አሰጥም፣ ህድድድ ባክ። ፊት ሲሰጡክ ደግሞ ታበዛዋለ፣ ሂድ ባክ። ሲሲቁልክ እንደ ኢፃን ነው የሚታረጉና ለምን ለባልሽ ክብር የለሽም ነው ይኔ ጥያቄ እንጂ ምንም ጥላቻ ጋር የሚያገናኝ ነገር የለው። ሲቀጥል ደግሞ ባየውን አስተያየት የሰጠውት የጨመርኩ ነገር አለ ንገሩኝ፣ እስቲ የጨመርኩ ሰድቢያት አለው? ለምን አትረዱም? ሰውን ገባቸው አይደለ? እሷ እኮ የውታን ማስተካከል ያለባት እሷ ናት። ትዳረን መጠበቅ ያለባት ትዳረን ማዳን ያለባት ሩታና ሩታ ናት። ይሄ ነው ፖይንቴ። ሲቀጥል ደግሞ አብርሽን በቀደም ማመን የነበረባት እሷ ናት። በቃ እግዚአብሔር ነው ብሎ ስሚልላት የነበረ አይደለ? ከእግዚአብሔር በላይ ምን አለ? ፈራጅ አልፈርድምም። ፈርጄ አላውቅም። ለምን ትፈርጃለሽ ላላችሁ አልፈርድም በጭራሽ ክብር ስላለኝ ነው። በትክክል ኮመንት ለጻፋችሁ ነው መልስ የመለስኩላችሁ። እንደ ሃያ ሜዳ ሚኤት ለተራገጡ አይደለም መልስ የሚመልሰው። በነገራችን ላይ ለጨዋ ለሆኑ ለሩታ ቤተሰቦች ነው ይሄ መልስ ምመልሰው ማለት ነው። እና ይሄ ጥላቻ አይደለም። ሩታ ለምን አትረጋገም? ከወለድሽ ስንት ጊዜሽ? ገና አራስ ነሽ። ለምን ተረጋግተሽ አታወሪም? በቃ እንደ ተማሪ ሰው ነሽ። በንግግር ለምን አትፈችም? ለትጨዋለሽ ነው የኔ እንጂ ሌላ ነገር አይደለም። ሚዲያ ነው። ለምን ትሳደባለሽ? ለምን ትገመቻለሽ ነው አፍ ስከፈት በነገራችን ላይ ጭንቅላት እንደምታይ ታውቃላችሁ አይደለ? ይሄ ነው ፖይንት ከገባችሁ፣ እኔም መረዳት የሚችል በነገራችን ላይ የገባ ሰው ብቻ ነው። ለምንድነው ይህን አስተያየት የሰጠችው? ነጽ ብላችሁ ማወቅ ትችላላችሁ ማለት ነው። እሷ እንድትሰደብ አልፈልግም። ትዳሯን ማክበር ካለባት፣ በክብር መኖር። ከሴቶች ጋር ሁሌ መደባደብ ያስጠላል። አባ ገነን ደብድባ እኮ የትም ማለት ሁሌ አሳይሻለሁ፣ አሳይሻለሁ ለመቅደስም ስትል ነበር፣ ለነጽም ስትል ነበር። ምንም አላረገችም። ና ይሄን እውነታ እኔ ማንም አልጠላም። ይን ውዶች ላይክ አርጉም።